ይህ መዳም እየናፋን ያዝልኝ እንዳታቋረጠኝ። እንግዲህ በዚህ ምላሴ ፈጠን ፈጠን ብዬ ለማውራት እሞክራለሁ ማለት ነው። በባለፈው የቤተሰቦችን ቤት አሳይቻችሁ ቪዲዮውን ብዙ ጥያቄ ጠይቃችሁኛል። ና ጥያቄያችሁን እስከዛሬ ባለመመደሴ በጣም ይቅርታ የሀገሬ ልጆች። ከጥያቄያችሁ መካከል እንግዲህ ሸቃሊት በሁለት አመት ደመወዝ እንዴት ነው ይሄ ቤት የተሰራ የሚል ዋናው ጥያቄና ለማመን የከበዳችሁ ነው። እውነት ነው። ዛሬ እውነቱን ነግራችኋለሁ ማለት ነው። እንዲሁም ስንት ካሬ ነው? የጭቃ ነው ወይንስ የግንብ ነው? ስንት ክፍል ቤት ነው? ስንት ቆርቆሮ ነው? ቦታ ገዝተሽ ነው ወይ ቤት የሰራሽ? የቤት እቃውን ጨምሮ ነው ወይ ብቻ ብዙ የተለያዩ ጥያቄዎችን ጠይቃችኋል። ዛሬ ሁሉንም ነገር ፍትፍት አድርጌ እነግራችኋለሁ። ብቻ እናንተ ዝግጁ ሁን እንጂ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። ሜሙሻ ቃሊት ነኝ። ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አትከፍሉበትም። መዳም ጠራችኝ ያልጠራችኝ እያልኩን ይህም ቪዲዮ የምሰራው ፣ ስለዚህ እናንተ ደግሞ ከመጣችሁ አይቀር ላይክና ሰብስክራይብ አትከፍሉበትም፣ ለእኔ ግን ይጠቅመኛል ማለት ነው። የሀገሬ ልጆች እንግዲህ እሱ ምን መሰላችሁ፣ በሳለፍነው ሳምንት አንዲት ገና አዲስ ወደ አረብ ሀገር የተሰደደች ልጅ አረባ ሀገር ብዙ አመት የቆየን ልጆችን ስተች ሰምቻት፣ ለሷ መልስ ይሆናታል። አረባ ሀገር ብዙ አመት የመቆየ ጥቅሙን ብዬ ለቤተሰቦቼ የሰራውትን ቤት አምጥች አሳይቻችሁ ነበር ማለት ነው። እኔ እንዳልኳቸው የምሰራውን የምበለው ሚዲያ ላይ አምጥች የምበለውን እንኳ ችግር የለም መዳን ቤት ውስጥ የሚበለው ችግር የለም። ምክንያቱም እዚሁ የሚቀር ስለሆነ አሳያችኋለሁ። ግን ከሀገሬ ላይ ነገር እዩኝ ማለት ደስ አይለኝም ማለት ነው። እና እስከዛሬም አሳይቻችሁ ማለቅም ነበር ወለሄ እና ያቺ ግን እንደዚህ አፏን ስትከፍት ለሷ መልስ ከሆናት ብዬ ሳሳያችሁ፣ ብዙዎቻችሁ ብዙ ጥያቄ ጠይቃችሁኛል። በእርግጥ ብዙ ሰው አላየውም፣ ወደ 19 ሺህ ሰው ብቻ ነው ያየው። ግን ከነዚያ መካከል ቤት ለመስራት ፍላጎት ያላችሁ ሁቶች ጥያቄውን ጠይቀዋል። ከጥያቄያችሁ መካከል እንግዲህ ስጀምር ስንት ካሬ ነው ያረፈ ብላችሁኛል። ካሬውን አላውቀውም፣ ቦታው ስፋቱ እንዳለ 250 ካሬ ነው። ግን ከዚው ግቢ ውስጥ ሌላ ቤት ስላለው ከአሁን በፊት የተሰራ አሁን የተሰራው ቤት ስንት ካሬ እንደሆነ አላወቅኩም ማለት ነው። ቦታ ገዝቶች ነው ወይ የሁለት ዓመት ደሞዝ ምናምን ያልሻላችሁ ቦታውን ሳይጨምር ነው፣ ያገሬ ልጆች። ቦታው ከተገዛ የቆየ ቦታ ነው ማለት ነው። ቦታውን አይጨምርም ስንት ቆርቆሮ ነው ያላችሁ፣ እንግማላችሁ እርግጠኛ አይደለሁም። ትልቅ ቤት አይደለም። በነገራችን ላይ ሰማንያ ምናምን ቆርቆሮ እንደሆነ ነው የሰማሁት። ያው እኔ እንግዲህ አሉ እያልኩ ነው የማወራችሁ። ለምን ብትሉ ህጅ አላየሁም ሲሰራም አልነበርኩም ማለት ነው። እና ሰማኒያ ምናምን ቆርቆሮ ሲባል ሰምቻለሁ። ስንት ክፍል ቤት ነው ላላችሁኝ፣ አንድ ሳሎን፣ አንድ መጅልስ፣ ይሄ የምታዩት ማለት ነው። ይችውናት፣ ሌላ ነገር የለም። ሁለት መኝታ ክፍል ሁለት ሽንት ቤት ሁለት ሻወርና አንድ ማጥባ ሌላ ነገር የለውም ዝንፍ ትርፍ ያለ ነገር የለም ማለት ነው ይሄን የተሰራው ሌላኛው የጭቃ ነው ወይንስ የግንብ ነው ያላችሁ ቤቱ የግንብ ነው የአገሬ ልጆች የጭቃ ቤት አይደለም ማለት ነው ቤቱ የግንብ ነው ማለት ነው ብዙ ብር ጨረሰ እንዴት ነው እንደዚህ የሰራች ምናምን ያላችሁ በጣም ብዙ ብር ጨርሳል ወላይ ላታምኑ ትችላላችሁ ስራ ሚኩ ብቻ ሌላውን ተውትና ማለት ነው ስራ ሚኩ ብቻ መጀመሪያ ተለክቶ ምናምን ካሬው ሲነገረኝ ስናሰለው ያ ሁሉም ነገር ደረጃ አለው። በነገራችን ላይ ግን ደግሞ ከደከማችሁ፣ ዋጋ ከከፈላችሁ አይቀር ቀስ እያላችሁ ቢሆን ጨርሱት እንጂ ደህና ነገር ነው ማሰራት ያለባችሁ። ገባችሁ? ለምሳሌ ሴራሚክ የሀገር ውስጥና የውጭ አለ። ከውጭም ደግሞ የቻይናና የህንድ መሰለኝ የሚል አለና ለምሳሌ የሀገር ውስጡን የሴራሚክ ስትገዛበት በነበረው ሰዓት አንድ ሺ ስድስት መቶ ነበር ለካሬ ማለት ነው። ለካሬ ነው አዎ፣ እንደዛ የሀገር ውጭ ደግሞ ሁለት ሺህ ዘጠኝ መቶ ልዩነቱን እዩት ማለት ነው። ከሀገር ውጭም እንዳልኳችሁ ካሬ ላይ ይለያያል። እሱ ምንድን ነው ስልሳ በስልሳ ና ስልሳ በመቶ ሀያ የሚባላል። አሁን ይህ ሳሎ ነው የምታዩት። በጣም ሰፋፊ ነው፣ ገብቷቸዋል። ለምንድን ነው ሰፋፊነቱ የሚጠቅመው? መስመር አይበዛበትም ቤቱ ገባችሁ። ሴራሚኩ በተገጣጠመ ቁጥር ትንንሾቹ ወይም ስልሳ በስልሳ የሚባሉቱን ከገዛችኋቸው እነሱ በተገጣጠመ ቁጥር ቤቱ መስመሩ ይበዛበትና ቆሻሻም ደግሞ በዚያው በመስመሩ ልክ ሊይዝ ይችላል። ስልሳ በስልሳው ሁለት ሺ አራት መቶ ብር ሲሆን ስልሳ በመቶ ሀያው ደግሞ ሁለት ሺ ዘጠኝ መቶ ብር ነው። እኔ የገዛሁት ማለት ነው እታደከማቸው ይቀር አንዲ ዋጋ መክፈል ይሻላል ማለት ነው። እንደዛ ነው። ሁሉም ነገር እንደየደረጃው አለ። እና ስራ ሚኮ ብቻ መጀመሪያ እንዳልኳቸው ወደ አራት መቶ ሰማንያ ተገዝቶ ሳይበቃ ቀርቶ እንደገና መቶ ምናምን ሺ ብር እንደተጨመረ አውቃለሁ። በጣም ዋጋ ያስከፍላል። ቀላል አይደለም። አሁን ለቤት መስራት ማለት ነው። የሀገር የልጆች ሌላ ምን ድን አላችሁኝ? አዎ የጭቃን የብሎኬት የብሎኬት ነው ብያችኋለሁ። ስንት ክፍል ነው ነገርኳችሁ። ቀርቆሮ ሰማንያ ምናምን። ሌላ ምን ነበር የጠየቃችሁኝ? ዋናው ትኩረት ላይ ያደረጋችሁትና ለማመን የከበዳችሁ ነገር ምንድን ነው? እንዴት ነው ታዲያ በሁለት አመት ደመወዝሽ ይህን ቤት የሰራሽ? እርቦኛል። መዳም ልጠራኝ ነው ብዬሽ እየጣድፍኩ ነው። በነገራችን ላይ ደግሞ ኦፍ ምን ይሻለኛል እንደሆነ

አይ ሸቃሌት እኮ ይሄን ጉርታችሁ ለኮን የሀገሬ ልጆች፣ እናማ ጎበዙ፣ ብራችሁን አትዝሩ። ዋጋ እየከፈልን ነው የምናገኘው እና የሁለት ዓመት ደሞዝሽ እንዴት ሰራልሽ ያላችሁኝ ልጆች ማለት ነው ዋናው ቁም ነገሩ ልንገራችሁ፣ እኔ ሸቃላ ብቻ ሳይሆን ደላላም ነኝ። የሀገሬ ልጆች ገባችሁ፣ ደላላም ነኝ ማለት ካላችሁኝ ቦታ እገዛለሁ ቤት እገዛለሁ፣ እሸጣለሁ። ብር ማስቀመጥ አልወድም። እኔ ሸቃሌት አካውንት አለሽ ወይ የባንክ አካውንት ብትሉኝ ወፍ የለኝም። አካውንት የለኝም። ብር ማስቀመጥ አልወድም። ቦታ ቤት እየገዘው ግን እየሸጥኩ መለወጥ ደስ ይለኛል። ምክንያቱም ጥቅሙን ስላገኘበት ማለት ነው። በተለይ ወደኛ አካባቢ አሁን ላይ በጦርነቱ ምክንያት ቦታ ሆነ ቤት በጣም ርካሽ ነው፣ ሀገሬ ልጆች። እና የሁለት አመት ደሞዝ ያልኳቸው መዳም ቤት ውስጥ እየሰሩ የማገኛትን ድርሃም ጠርቅሜ ብቻ ሳይሆን ለምሳሌ የሆነ ነገር ልንገራችሁ አንድ ቤት ሰውዬው በዳ ተያዘ ና ማለት ነው። በአስቸኳይ መሸጥ አለበት ተባለ። ሀፍላ ጦርነት ላይ ስለነበረ ሀገር እየፈረሰ እያየን እንዴት ነው ቦታ እንዴት ነው ቤት የምንገዛ ብሎ ህዝብ ውጭን ኮርኮሞ ባስቀመጠበት ሰዓት ጀግና አባት አለኝ። በነገራችን ላይ አባቴ አማከረኝ። ያነ ቦታ ሰባት መቶ ሺህ ብር ያነ ቤት ቤት ነው ሰባት መቶ ሺህ ብር ተገዛ። ነጻ በሉት ወላሂ፣ የእውነቴን ነው የምላችሁ። ከአንድ አመት በኋላ ግን አንድ ነጥብ ስምንት ነው የተሸጠ። ከአርባ ሀገር የተመለሰች ልጅ ናት የገዛችን ማለት ነው እና በሁለት አመት ደሞዜ ነው ያንን ቤት የገዛሁት። ከሁለት አመት ደሞዜ ውስጥ ከሰራሁት ብር ገባችሁ? ያ ማለት እሱ ደግሞ ጥፋት እርፋ መጣልኝ። ስለዚህ የሁለት አመት ድካሜ ያልኩት እኔ ለዚያ እንጂ፣ ሁለት አመት ከመዳን ቤት የምቀበላትን ብር ብቻ ቋጥሬ በዚያ የተሰራ እንዳልሆነ አውቁልኝ። በነገራችን ላይ ብር አታስቀምጡ የአገሬ ልጆች፣ ብር ማስቀመጥ ከጥቅሙ ይልቅ ጉዳቱን የሚያመዝ ነው። ተቻላችሁ፣ የአመትም ሆነ የስድስት ወር ደሞዛችሁን ጠርቀም አድርጋችሁ ቦታ ግዙ። ቦታ የማትችሉ ከሆነ ደግሞ አክሲዮን ምናምን እየተደራጃችሁ ቢሆን ግቡ፣ እሱ ነገር የሚጠቅማል። ቤት በሚሰሩ ሰዓት ያን ያጠራቀማችሁትን አክሲዮን ለሌላ ሽጣችሁ ብር መጠቀም ትችላላችሁ። እንዲሁም ደግሞ ከእናንተ በላይ ከዚያ ቤቱን የሚያሰራላችሁ ገንዘባችሁን የሚቆጣጠርላችሁ ሁነኛ ሰው ያስፈልጋችኋል። ምክንያቱም ሁነኛ ሰው ከሌለ ሁሉም እንደሰጣችሁ ቸርችሮ ቸርችሮ ባዷችሁ ነው የሚያስቀራችሁ ማለት ነው። እና እኔ አልሐምዱሊላ በጣም ምርጥ ቤተሰቦች፣ ወንድሞቼ ከሶስት ነጻ ጀግና አባት ስላለኝ በእነሱ ምክንያት ነው ከአላህ በታች ቤቱ እንደዚህ በአጭር ጊዜው ተሰርቶ ያለቀው። እና ሰው ያስፈልጋቸዋል ከሁሉም በላይ ማለት ነው። ደውላ ስላወራችኝ የማሩ ሁሉ ጠፋብኝ ተለቬን ያለች እና ብቻ ይሄ ነው ያልገባችሁ ሌላ ቀሪ ያላችሁ ጥያቄ ካለ አሁንም ቢሆን ጠይቃችኋለሁ ግን ከዚህ ከሁለት ዓመት ደሞዜ ውስጥም ብዬ አተራርፍ የደላላነት ሰርች ቤትና ቦታ ገዝቼ ሽጨን የሰረው ስላችሁ፣ የቤት እቃውንና ቦታውን አያሟላም። እሺ ቦታው በፊት ነው የተገዛ። የቤት እቃው ብቻውን ደግሞ ወደ አራት መቶ ሺህ ምናምን ብር ጨርሶብኛል። የቤት እቃው ብቻ ማለት ነው። እንደምታዩ ትቢው ራሱ ሀምሳ አምስት እንጂ ነው እንደ ደረጃው አለ። ትቢውም ሁሉም ነገር ደረጃ አለው። ገና ያላለቀም አለ እንዳልኳቸው ክቺን ካቢኔ ገና ሁለት መቶ ምናምን ሺህ ብር፣ እሱም ገና አልተሰራም። በሮች አልተሰሩም። ግን ኢንሻላህ ከአሁን በኋላ የቀረው በጣም ቀላል ነገር ነው ባላ ፍቃድ ያልቃል ብዬ ተስፋ አድርጋለሁ ብቻ እናንተ ቆራጥ ሁኑ አላማ ይኑራችሁ ከጀመራችሁት አላማ ካላችሁ እመኑ የማጨርሱት ነገር የለም ወንፊት አትሁኑ ብራችሁን ያዙ አርሲ ኩርሲ ኮቶት ምናምን ነገር አሰብስቡ በቃ እኔ ወላይ በአረባ ሀገር ስኖር ብሬን የማውጣት ለእንጀራና ለካርድ ብቻና ብቻ ኦንላይን እነ ሽኤን እነ መድሩሽ የምትሏቸውን አላውቃቸውም አውቀኝም መዳም የምትገዛለኝ ልብስ ለብሳለሁ እኖራለሁ፣ አለቀ። ምክንያቱም እኔም ሰርች የመለወጥ ስለምፈልግ ቡቲቶ ፈልጌ ስራ ስላልቸደርኩ ማለት ነው። እና ይሄን ነው ምላችሁ። ስለዚህ እናንተ ደግሞ በቃ እኔ ለቤተሰቦች ይህን ቤት ሰርች ሰጥቻ አይደለ? እናንተ ደግሞ ምንም አትሆንም አይደለ? ሌላ ትልቅ ነገር አላስቸግራችሁም። ቢያንስ ባለ ሶስት መኝታ ቤት ትልቅ ከተማ ላይ አላችሁ፣ ቢያንስ ባህር ዳር ላይ ማለት ነው። ባለ ሶስት መኝታ ቤት ደግሞ ለእኔ ያዋታችሁ ገዝታች ስጡኝ። ከዛ ይቀረውን ችግር የለም፣ እንደነገሩ ሁኜ እኖራለሁ። ሰምታችኋል። እና ስሩ፣ ወበሱ ነው። ተስፋ አትቁረጡ። እሺ ሀገሬ ልጆች ከአሁን በፊት ሰርታችሁ ያልተሳካላችሁ ደግሞ ማለት ነው ከስህተታችሁ ተምራችሁ አሁንም ትደርሳላችሁ። ተስፋ አትቁረጡ። ጀግኖቹን ወላይ እና ብር አታባክኑ። ብር በአካውንታችሁ አታስቀምጡ። ወይ ቦታ ግዙ፣ ወይንም ደግሞ የምትኖሩበትን ሀገር ብር አስቀምጡ። ድርሃምም ሆነ ሪያልም ሆነ ራሱን አስቀምጡት። እሱ ቢያንስ ምንዛር እየጨመረ ስለሚሄድ በትንሽም ቢሆን ይሻላችኋል። ብሩ ግን እየሞተ ስለሚሄድ ምንም ዋጋ የለውም ማለት ነው። ሰላም ሁኑልኝ።